የ2017 ዓ ም የኢትዮጵያ እስልምና ጉዳዮች ምርጫ ሂደት የተለያዩ አካላት ተሳትፎ የታየበት ነበር። እነዚህ ባለድርሻ አካላት ሙስሊሙ ማህበረሰብ ለሚያነሳው ተቋማዊ ባለቤትነት ጥያቄዎችን ለመመለስ ሚናቸውን ሲወጡ ቆይተዋል። ምርጫውም በስኬት መጠናቀቁ ይታወሳል። ልምድ ያልነበረበት ስለሆነ እንደገና ያለው ጊዜም በጣም አጭር የሪሶርስም እጥረት እና ሌሎችም ችግሮች ቻለንጆች ተጨምሮበት ስጋት ነበረን ነገር ግን እውነት ለመናገር በዚህ አጋጣሚ መንግስትን ማመስገን እንፈልጋለን። ሙስሊም ማህበረሰብም የራሱን ለዘመናት ሲጠየቅ የነበረ ጥያቄ የሚመለስለት አጋጣሚ ስለነበር ሁሉም ከያ አቅጣጫው ከመመዝገብ ጀምሮ መብቱን ለማስከበር ድምፁን ለማሰማት የሚፈልገውን መሪ ለመምረጥ ተረባርቧል። የምርጫው ሂደት በስኬት እንዲጠናቀቅ አስተዋጽኦ ለነበራቸው አካላት ታዲያ የእውቅናና ሽልማት መርሃ ግብር ተከናውኗል። ምርጫው በተሳካ ሁኔታ እንዲጠናቀቅ የነበራቸው ሚናም ከፍ ያለ መሆኑ ተመላክቷል። ምርጫው ፍትሐዊና ፍጹም ሰላማዊ ሆኖ እንዲጠናቀቅ ላበረከቱት ሚናም ተመስግነዋል። ባለፉት ስድስት ወራት ሲካሄድ የነበረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ ሂደት መጠናቀቁን ተከትሎ አንደኛ የትል ተመራጮች የእውቅና ሰርቲፊኬት ለመስጠት ነው። ሁለተኛ እነዚህ ምርጫ ስኬት በስኬት መጠናቀቅ ለተሳተፉት አካላት ምስጋና ለማስገባት ለመስጠት ነው። በምርጫ ቦርዱ ሂደት ውስጥ ሲደግፉን የነበሩ ሲረዱን የነበሩ ከኛ ጎን ሲቆሙ የነበሩ ውጤቱን አይታችኋልና እንኳን ደስ ያላችሁ በድጋሚ ማለት እንፈልጋለን። እውቅናና ሽልማቱ የተበረከተላቸው አካላት ለተቋማዊ ባለቤትነት መረጋገጥ ከተጫወቱት ሚና ባለፈ ምርጫው በህዝባዊ ተሳትፎና ይሁንታ የህዝብ ጥያቄን የመለሰ ሆኖ አልፏል። በዚህ ረገድ ምርጫው ለቀጣይ በቂ ልምድ የተገኘበት ሆኖ ማለፉም ተነስቷል። ሃይማኖታዊ ምርጫ ነው፣ ነገር ግን ለሌሎቹም ምርጫ ትምህርት ያገኘንበት ነው። ሁለተኛ ማስተላለፍ የምፈልገው ህዝቡ ድምጽ ሰጠ፣ አሸነፈ፣ መሪዎችን መረጠ። ለመሪዎቹ መታዘዝና ሃይማኖታዊ ብቃቱን ሃይማኖታዊ ትዕዛዛትን ማክበርና ሰላምን እያሰበ ሰላማዊ ሀገር፣ ሰላማዊ ሃይማኖት ማከናወን ምርጫው ሰላማዊ ሆኖ እንዲጠናቀቅ በመንግስት በኩል የተደረገው ድጋፍም ለስኬቱ የሚጠቀስ መሆኑም በመድረኩ ተመላክቷል። አንድም የሰላም ችግር ሳይገጥመን ኮሽታ ሳይሰማ ሰላምን አስከብሮ እኛን ነፃ አድርጎ የጠየቅነውን ሁሉ ድጋፎች አሟልቶ ማድረግ ከዚህ ይበልጥ የኢትዮጵያ ሙስሊም የሚያመሰግን መንግስታዊ ምስጋና የለውም። በትግላችን በዱዓአችን የመጣ የለውጡ መንግስት ለዚህ ሁሉ ምክንያት ሆነዋል፣ ለዚህ ሁሉ ሰበብ ሆነዋል። ታሪካዊ የሆነው ምርጫ ከአሳታፊነቱ ባለፈ ሰላማዊና ፍትሐዊ ሆኖ እንዲካሄድ የመንግስት ድጋፍ ከፍተኛ እንደነበር ያነሱት የምክር ቤቱ ፕሬዝደንት ሼክ ሐጂ ኢብራሂም ቱፋ በቀጣይም የሕዝቡን አደራ በአግባቡ ለመወጣት መስራት ይገባል ነው ያሉት። የተሸከምነው አማና እኛ መሸከም የማንችለው አማና ነውና በአላችሁበት ድምጻችን የምትሰሙ በመስኮት የምትመለከቱን ሁሉ ዱዓ እንድታደርጉልን ይህን አማና እንድንወጣ ከላይ እስከታች ማለት ነው። ፋና ሚዲያ ኮርፖሬሽንም የመጅሊስ ምርጫ ሂደት እንዲሳካ እንደ ሚዲያ ላበረከተው አስተዋጽኦ እውቅና ተሰጥቶታል።